አሰላሙ ዐለይኩም ወረህመቱላህ ወበረካቱህ። ብስምላሂ ራህማን ራሒም፣ አልሐምዱሊላሂ ረብል አለሚን። ወላሂ ይህንን ቪዲዮ ሁላችንም በተቻለ መጠን ሼር አድርገን ሰዎች አልሐምዱሊላህ፣ አሁን ብዙ ሰው እያወቃቸው ነው። አህባሾች ማናቸው የሚለው በደንብ ሰው እያወቀ ነው። እኛ አውቀናቸዋል፣ ሌላ ያላወቀም ያውቃቸው ዘንድ በደንብ ሼር አድርጉ። ባረከላሁ ፊኩም። ወላሂ እነዚህ ሰዎች አሁን እንደሚመጡብን በቁርኣናችን ነው በቁርኣናችን በምንቀራው ቁርኣን ያለው ድፍን ዓለም ላይ ያለ ሙስሊም አላህ ስብሓንሁ ወታላ ቁርኣን የአላህ ቃል መሆኑ ይስማማል። ተከለመ ብሄ አላህ የተናገረበት መሆኑ አሕባሾች መጡና ምን እንዳሉ አድምጡ። ጆሮችሁን ከፍታችሁ ተመልከቱ፣ አድምጡት ምን እንደሚል። አንድ ነገር ከሌላ ጋር ሲጋጭ የሚፈጠርም ድምፅ አይደለም የአላህ ንግግር። የአረበኛ ቋንቋም አይደለም ከአረብ ጠይብ። የአላህ ንግግር የአረብኛ ቋንቋ አይደለም ማለ አይዋ ስለዚህ፣ እጃችን ላይ ያለው ቁርአን የማን ቃል ነው? የማን ንግግር ነው? ቁርአን ያለህ ንግግር አይደለም እንዴ? የማን ንግግር ነው? ያንተ ንግግር ነው? የማን ነው? ነገሩን እስኪ ቁርአን የማን ንግግር ነው? አላሁ አክበር ተመልከቱ፣ አሕባሾች አያችሁ ምን እንደሚያደርጉ። ቁርአን የማን ንግግር ነው? ቁርአን የማን ንግግር ነው? የአላህ ንግግር ካልሆነ እሺ፣ የማን ንግግር ነው? ተመልከቱ እሽሀዱ አዩህ ናስ እኛ አልሐምዱሊላህ ቁርአናችን የአላህ ስብሀነው ተዓላ ንግግር ነው። እኛ ቁርአናችን የአላህ ስብሀነው ተዓላ ንግግር ነው። ተከለመ ብሂ አላህ የተናገረበት የሆነ ይ ብሄ። ቁርአን የማን ንግግር ነው? ንገሩን። የማን ንግግር ነው? የአላህ ንግግር አይደለም ካላችሁ፣ እሺ የማን ንግግር ነው? የተከለመ ብሂ አላህ የተናገረበት ነው። ለዚህ ነው አላህ ስብሀነው ተዓላ ምን ይለናል? እዚሁ ቁርአን የአላህ ቃል ላይ

ተከለመ ብሂ ዓረብኛ አይደለም አሉት። አድምጥ ቁርኣንን ዓረብኛ አላህ በዓረብኛ አይደለም ያወራ። ተመልከቱ። ስብሓነከ ረቢ ታዲያ ቁርኣን የማንቃለው ነው ነገሩን የማንግግር ነው። ቁርኣን የአላህ ንግግር ካልሆን የማንግግር ነው። እኛ የአላህ ንግግር ነው ቁርኣን ያለ ውዱ አንነካውም። በጣም ነው የምንወደው የጌታችን ቃለው። ታዲያ ቁርኣን እናንተ ጋ የማንቃለው ነው ነገሩን እስኪ አይደለም የአላህ ንግግር የአረበኛ ቋንቋም አይደለም። ከአረበኛ ውጭ ባሉ ቃላቶችም ወይም ከአረበኛ ውጭ ባሉ ቋንቋዎችም የሚገለጽ ቃላት አይደለም። አላህ ስብሓን ወተዓላ ግን ሲናገር ፊደሎችን ተጠቅሞ እንደኛ ያሉ ጥርስን፣ ጉረሮን ሌሎችንም ተጠቅሞ አይደለም። አላሁ አክበር። አያችሁ ፍልስፍና? አላህ አይናገርም፣ ቁርኣን የአላህ ቃል አይደለም ለማለት የተጠቀመው ፍልስፍና ምንድን ነው? አላሁ ስብሓንሁ ወተዓላ የእሱ ንግግር ጉሮሮ፣ ከንፈር፣ ጥርስ እንደዚህ አይደለም ማለት ነው። ማለት ይሄ ነው የፍልስፍናቸው ቻያሽ መጨረሻው ይሄ ነው መደምደ መረጃቸው ይሄ ነው። አንድ ነገር ለመናገር ግዴታ ከንፈር፣ ጥርስ፣ ምላስ ያስፈልገዋል። በመክሉቅ ደረጃ እንኳን ልንገራቸው ተውት፣ እንደው የኻልቁን የአላህ ስብሀነሁ ወተዓላ በመክሉቅ ደረጃ አላህ ስብሀነሁ ወተዓላ የውም ልቅያማ ላይ እጆች እንደሚመሰክሩ አልነገረም እንዴ? አልየውም ነኽቲሙ አላ ፏሂሂም ወቲኮሊሙን አይዲህም አላላኩ ያኔ የውም ልቅያማ ማለት ነው። ምላስ ያኔ ምን ይደረጋል? ይዘጋና አፋችን ይዘጋና እጆች ይመሰከራሉ። አላላህ እጅ የሚመሰክረው ምላስ ጉሮሮ ኖሮት ነው? አይደለም። ለምን አንጠቀን አላሁ ለዚህ አንጠቀ ኩለ ሸይ ሁሉ የሚያናገረው አላህ አናገረን ይላሉ። ሀታ በመክሉቅ ደረጃ ነቢዩ ዓለይሂ ሰላቱ ወሰላም ዛፍ አልመሰከረላቸውም እንዲ ለሳቸው አላሁ አክበር። ተመልከቱ፣ ይህ ሁሉ ምንድን ነው? ፍልስፍናቸው ነው። ይናገራል ካለን ጥርስ ያስፈልገዋል ምላስ። አህባሾች መጀመሪያ ችግራቸው አላህን አመሳሰሉ። ይወላቸው ሮጠው ተሽቢጋ ነው የሚሄዱት። ማመሳሰል ጋር ሸበሁ ላህ ሱም አጠው ነው መጀመሪያ። አላህን አመሳሰሉ። ከዛ የአላህ ሲፋ ውድቅ አደረጉ። አላህ ይናገራል አላኩል ሸን ቀዲር ነው። አላህ በሁሉ ነገር ላይ ቻይ ነው። አላህ ስብን ማይናገር ማይጋገር እናንተ እንደምትሉት እንደ ጣውት ነገር አይደለም። እኛ ምናመልክ አላህ እናንተ ናችሁ እንዲህ አላህ መስመር የምታበጅለት። አላህ በእንደዚህ አይደለም የሚናገር በእንደዚህ አይደለም የሚናገር ሀታ የስምዐ ከላም አላህ እያሉ። እሺ የማንቃለው አላህ ስብሃነ ተዓላ አንድን ነገር ሲፈልገው ምን ይለዋል? ሁን ይለዋል ይሆናል። ሁን ይለዋል ይሆናል። ምን እናድርግ? ይህንንስ አያ እሺ። ሱብሃነ ረቢ ስብሃነከ ረቢ እኛ ጌታችን አላህ ስብሃነ ተዓላ የፈለገውን ዐላ ኩሊ ሸይኢን ቀዲር ነው። እኛ ጌታ

ጥንቃቄ ልናደርግ ይገባል። የራሳችን ተጠንቅቀን፣ ሌሎች ወንድሞቻችንም ወላ ከእንደዚህ አይነት ፊርቃ ከእንደዚህ አይነት ጥመት፣ የጥመት አንጃ ልንጠብቅ ይገባል። አላህ ስብሓነ ወተዓላ ከእነዚህ ሰዎች ሸር አላህ ይጠብቀን። የእነዚህን ሰዎች ሸር ሁላችሁ ማወቅ አለባችሁ፣ ሁላችሁም ማወቅ አለባችሁ። ወላ ሼር ማድረግ አለብን እኛ። አላህ ስብሓነ ወተዓላ አህሉ ሱና ወልጀማዓ አላህ ይናገራል። ከሚ አይልቆል ይችላል። ለሱ ልቅና በሚገባው መንገድ አላህ ይናገራል። ቁርአን የጌታችን የአላህ ቃል ነው። ቁርአን የአላህ ቃል አይደለም ያሉት ጀህምዮች ናቸው። ከዚህ በፊት የተለያዩ ቡድኖች ሓታ ኢማም አሕመድ ቁርአን የአላህ ቃል አይደለም መክሉቅ ነው በል ተብለው የተገረፉት ግርፋት፣ ስብሓነከ ረቢ ሲታሰሩበት ነበር ቀደምቶቹ። ዛሬም ይኸው አህባሽ ለብሶ መጥቷል። በፊቱን የጀህምዮቹን የሙዕተዚሎችን ልብስ ለብሶ ቁርአን የጌታችን ቃል አይደለም እያሉ ነው። የማን ቃል እንደሆነ ነገሩን እያልናቸው ነው አላህ ስብሐነሁ ወተዓላ ይጠብቀን። ሁላችንም ልን ከእንደዚህ አይነት ሽር ራሳቸው ልንጠብቅ ይገባል። በጣም ልናቃቸው ይገባል። በቁርአናችንም መጥተውብናል። እነዚህ ሰዎች ሌላው ነገር ብቻ እንዳይመስላችሁ በቁርአንም መጥተዋል። በፍልስፍናቸው ማለት ነው። አላህ ይጠብቀን። ሀዳ ወላሁ አዕለም